እንዳልኳችሁ ይሄው ሄልማት አብርሽን ይዛ ወደ ገጠር ሄደች ማለት ነው። እንግዲህ የሁሉም ሰው እምቢ ብሎ ብሎ ብሎ ብሎ ይሄ አብርሽ የሚባል ሰውዬው ማለት ነው። እምቢ ብሎ እምቢ ብሎ ማለት ነው። ሄልማት እንግዲህ እሷ ይዛው ሄደች ማለት ነው። እንግዲህ ማንም የለም፣ ተመቻት። ጓደኞቹም ትናንትና እንዳለ ሄዱ። እሱ ብቻ ነበር የቀረው። እንዴት ይቀራል ብላ እንግዲህ ይዛው ሄደች ይላችኋለሁ። በጣም የሚገርም ነው እውነት። እኔ ጉድ ነው ብለው አሪታ ምን ታያለሽ አንቺ? ተቀምተሻል። አብርሽን ተቀምተሻል። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦቼ ሰላም ሰላማችሁ፣ ሰላም ሰላም ክስታንቶቼ እንዴናችሁ? ባላችሁ በታላይ ላይ ኮሜንት፣ ሼር፣ አሳብ፣ አስተያየት በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይ ክባረ ካብ ማጣሁላችሁ ማለት ነው። እና እንግዲህ ዛሬ ሄልማትና አብረሸ ያረጉት ስራ ልነግራችሁ የመጣሁት ማለት ነው። እንግዲህ የልማት ቆልቷታል እንዴት እንደሚያረጋት አጥታለች ማለት ነው። ማላቅ ጥቷታል በዚህ ሰሞን አንድ ሳምንት ድረስ ቁጭ ብላ ነበር። አልፋ መልሳ ተመለሰች። አይታችኋል አብርሃም፣ ዘቀን የፊርማ ወረቀት ከሰጣት በኋላ ደብሮትም አሞትም እቤት ተኝቶ ሻሽ ታስሮለት ተኝቶ ነበር አንድ ሶስት ቀን ምናምን አልወጣም ነበረ። አይታችኋል ማለት ነው። ምግብ ሰርታ ምን ብላ ይዛለት ሄዳ ነበረ አይታችኋል ማለት ነው። እሱኑንም እያለ ደግሞ እንደዚህ አቅፋ ቁጭ ባለችበት ሩታም እንደዚህ ከፍታ ገፍታባት ሩታ ደነገጠች። እሷም ደንግጣ እጁን ያቀፈችው እጁ ቶሎ ብላ አውርዳ ወደዛ አድርጋ ፈቀቅ አድርጋ ብትታ ሄዳ ነበረ ሄልማት ማለት ነው። እንግዲህ ሩታ መጥፎ ስላላደረገች የሚያደርገው ስራ ሁሉም ያጋጥማታል ማለት ነው። የሚያደርገው ስራ ሁሉም ያጋጠማት ነው ይች ልጅ ማለት ነው። በአንድ ነገር ስትተርፍ በአንድ ነገር የመጣባት ነው። በአንድ ነገር ስትል በአንድ ነገር የመጡባት ነው። አይታችሁ እዚያ ቀን ሆነ ተቃቅፎ ቁጭ ባሉበት ነው ተሎ ብላ ማን መጣ ምን መጣ ሳይባል ሩታ ሰተት ብላ ገባች ማለት ነው። እሷ እቅር በለኝ ተእንግዲህ ስለማንገናኝ ቻው ብላ ልትላቸው ስትመጣ ተቃቅፎ አገኘቻቸው ማለት ነው። አብረሽና አይሟት ማለት ነው። ከዛ ምን ይባላል ሰው ሁሉም እንደነገጡ፣ እነሱም እንደነገጡ፣ አብርሃም ራሱ ደንግጦ ማለት ነው የሚያየውን ቲቪ አይን አይንዋን ማየት ጀመረ ማለት ነው። እዛ ቀን ማለት ነው። አሁን ደግሞ በዓል እንግዲህ ሁሉም ተለቃቅመው ወደ ገጠር ሄደዋል ጓደኞቹ ሁሉም ማለት ነው። ጓደኞቹ እንዳለ ተለቃቅመው ሄደው እሱ ብቻ ቀርቶ ነበረ። እሱ ደብሮኛል አልሄድም ብሎ ነበረ። ከዛ አጅሬ መታ፣ እንዴት ይደብረሃል? ተኔጋ ነው ይዤ የሚሄደው ወደ ገጠር ነው ይዞ የሚሄደው። አንተ ካልሄድ እኔ እሱ ካልሄደ ተደፍቼ እግሩም ላይ ከሆነ ወድቄም ከሆነ ተደፍቼም ከሆነ ይዤው እሄዳለሁ ብላ ሄርማት ማለት ነው እንግዲህ መጥታ እሱን እየለመነች ነው። እየለመነች ነው። ዛሬ ምንም ምንም ምንም አርጌ ከዚህም ከዚህም ወጥቼ ይዤው ነው የሚሄደው። እሺም እንደማይሄደኝ የሚለኝ እንደማያሳፍረኝ እርግጠኛ ነኝ፣ ተስፋ አደርጋለሁ ብላ መጣች እላችኋለሁ። ያለበት እንግዲህ እሱ ሳይመጣ በፊት እንግዲህ ቤተሰብም ራቂ ስላላቸው የሚያደቂ ነበረች። ምን ራቅሽ አንቺ ምግብ ሰርተሽ የመጣሽ አቅፈሽ ቁጭ ያልሽ ምንድን ነው እልክ ርታ ስትመጣ ደንግጠሽ እጅዋን እንዴት እጅሽ እንዴት አድጋሽ ነው ያለሽ። ረ ተይ ተልማት ተይ፣ ቆንጣን ሰካ ነበየ ሰው ባላትን ጠይቀኝ። ተይ ተይ ግን ተይ፣ ሴትዮ የተመታሽ ተይ ግን እና በቃ ታስቃለች፣ ግን ታድላለች፣ አይከፋት ይሄ ሁሉም ውድጅና ተወርዶባት፣ ይሄ ሁሉም ተብላ አይከፋት። ምናትል ማሻአላህ እንጂ ቆፈስ ነሽ ግን፣ ጠንካራ ልጅ ናት እሷ ራሷ። አንድ አንድ ጠንካራ ማለት ነው። አብረሸ ደግሞ ጠንካራ ጠንካራ ሴት ያጋጥመዋል። ማሻአላህ ተባረካላህ። እውነት ቀድም ጠንካራ ጠንካራ አሁን ሄርማት ጠንካራ። እናንተ ቲክቶክ ላይ ጊዜ ብትገቡ ማለት ነው፣ ዘግዝቆ ማያረጓት ቆፍ የማያረጓት ጉድ የለም ማለት ነው። የማይሰድቧት ስድብ የለም ማለት ነው ግን ይኸው እስካሁን ደም አሁን ደሞ አለች ምንም ደስተኛ ሳትቀንስ ሳትከሳ ሳትጠቁር ያው ሄድማት ናት ማለት ነው። ምንም ነገር ማለት ነው። የሰው ስድብ ለካ ያሳድጋል ገና ይጨምራል ማለት ነው። አዎ እንዲ እኔ ሷ ይሄ እንደወርጅባት ውርጅን እንግዲህ ሚዲያ ላይ ትቀርባለችም ትመጣለች ብዬ አላሰብኩም ነበረ። ሳያት አሁን ግርም ነው ያለኝ ማለት ነው። እኔ በጣም ነው ያፈርኩት ማለት ነው። እና ዛሬ እንግዲህ አያቴ አለች አለች ገጠር በጣም የምወዳት አያቴ አለች አለች እሷ ጋር ነው መሄደው አለች። አብርሽን ይዤ አብሬ ነው መሄደዋለች የምትፈልገው ሁሉም አረግልሃለሁ። የምታደርገው ሁሉም መሰራ እሰራልሃለሁ። ምንም ነገር አይደብርህም፣ እኔ እያለሁ ሊደብርህ አንፈልግም። እኔ እያለሁ ሁሉም ጓደኞቹ ተለቃቅሞ ሄደዋል። አንተና እኔ ብቻ ነን የቀረ ነው። አሁንም እንደምንም አድገን እንሄዳለን ብላ እንግዲህ አስተባብራ ምን አድርጋ እሱ ያፈረ ያፈረ ምን ታፍራለህ? አይን አውጪ አው ያፈር አብረሸ ደግሞ አይናፋር ጉድ ኮ ነው። አይናፋር መሆን የነበረበት በፊት ነበረ ብዙ ነገር ሳይፈጠር በፊት ማለት ነው አሁን እንኳን ተወበክ ሁሉም ነገር ካለቀ በኋላ የምን አይን ማፈር ነው የምን ኮምፖስ ኮምፖስ ማለት ነው ቺ ጠጋ ጠጋ ምንድን ነው የሚባል አለ መማካ ማለት ነው ጉድ ኮ ነው እና ማለት ነው ይዘዋት እንግዲህ ምናለች በጣም ነው ደስ የሚለው አይተረፈን ደስ ይላል። እንግዲህ እሱን እኔ ጣል አርጌው ትቼው ለመሄድ አላስብም አልፈልግም። እሱ ተስጓተ ነጋይደን ጥሩ ነገር እንድናሳልፍ ተስፋ እናረጋለን፣ ተስፋ እናረጋለን። እኔ ደግሞ እኔ ደግሞ በጣም ነው የምወደው ያላብረሽ ደግሞ ትቼው ደግሞ ባዶ ቤት ደብሮታል፣ በዚህ ሰሞን ጥሩ ስሜት ላይ የለም። ስለሌለ ጥዬው ደግሞ አልሄድም፣ ይዤው ነው የሚሄደው ብላ እንግዲህ የእርማት ማለት ነው። እግሩ ላይ ተደፍቼም ከሆነ ይዤው ነው የሚሄደው ብላ እንደሞላላት ይዛው ሄደች ማለት ነው እንግዲህ አብርሽ ደግሞ እንግዲህ አብርሽ ደግሞ እኔም ከተመቸኝም ሳምንትም ሁለት ወር መቀመጣለሁ አለ። እሷንም ከሆነ እኔም ከተመቸኝ እንቀመጣለን ወርም ከሆነ እንቀመጣለን። አብረሸ ኧረ፣ ለምን ሳምንት ለመሳምንት ከሆነ እቀመጣለሁ አላት። የፈለግሽ ጊዜ እቀመጥልሻለሁ አላት። እሱም ቃል ገባላት። አታስቀምጥም ከእንግዲህ ማለት ነው። እኔ ግን ማለት ነው ቆይ እናንተ ስትባሉ ማለት ነው እኔ ኮ ግራ ነው የምታስገቡኝ። ውሃ ቅዳ ውሃ ምልስ ሆናቸው ኮ የእናንተ ትዳር ማለት ነው። አንተ ቆይ ማለት ነው እሺ ከቤተሰብ ያልሆንክ ከሩታ ያልሆንክ ወይም ከህሌን ጋር አልሆንክ ብቻ አልቀረህ እኮ እንዴ! ምን አስበህ ነው ማለት ነው። እኔ እኮ ግራ ግብት ነው የሚለኝ አንተ ነገር ማለት ነው። አሁን እሺ አንተስ ምን አስበህ ነው አመት ባል መሄድ የታውቆ ማለት ነው። ምን አስበህ ነው አመት ባል ሰው ሁሉም ሲሄድ ሁሉም ሀገሩ ሲገባ ሁላቸውም ሞቅ ደመቅ ብለው ሲገባ፣ አሁን አንተ ታዝነህ ነው አገር ቤት ያልሄድከው? እየታውቀው ረተ አብረሽ ጋ እንግዲህ በቃ ቆንጠን ባሳጋን ባል ልጅ ሊመጣ ነው እናት ባለቤት በሰላም አላይገላግላት በቃ ሩጣ ናት። ሌላ እማት ቀይርባት ማለት ነው። እንደምን ሆናቸው ነው? እኔ ግርም ነው የሚለኝ ከዚህ አንድ ቪዲዮ ነው የሚሰሩት ከዛ ደግሞ የበፊት ያሳለፉት ቪዲዮ ነው የሚሰሩት። እኔ ግራ ግብት ነው የሚለኝ እነዚህ ነገር ማለት ነው። እና ሄርማት ደግሞ አረበ እናት ሻርፈሽ ቁጭ በበአል እንኳን አርፈሽ ቁጭ አትይም። በቃ ምን ነው እዚህም እዛም እዛም እዚህም የለቃቀምሽ ልጁን እኮ በአንድ አሳባ ዳ እንዲጣለኳ አልሰጠሽውም። ሁለት አይነት እኮ ነው እያረግሽው እውነት ሁለት ፊት አረግሽው እኮ ልጁ ምን ይሁን ከአንቺ ይሁን ከሩታ ይሁን ከማን ይሁን እንዴ እሱ በቀን ቀን የቀየረ ሴት እያመጣ አሁን ደግሞ ከአንቺ ጋር ረጋ ብለዋል ብዙ ጊዜ ሰርታ ሰርታ አንቺ እስካሁን አልተቀየረብሽም የእሱ ነው የፈላብሽ አሁን እንደዚህ የሚያረግሽ ማለት ነው ፈልቶብሻል በጣም እልሻለሁ እና ሄርማት ብታቆሚ ይሻልሻል ይሄ ነገር ማለት ነው በጣም የበዛሽው እውነት በጣም አብዝተሻል አሁን ይበቃሻል ልጅቷ ትኑርበት እንዴት እያስለቀሰሻት እኮ ነው ሁሉ እያስለቀሻት እያስለቀሻት እስቲ እያለቀሰች ማለት ነው። ሁሌ ማለት ነው። እያለቀሰች አንድ ቀን ሩታ ደስተኛ ሆና አታውቅም። እንደምታዩት ሁሉ እያለቀሰች እያለቃቀሰች በቃ ምን እኔ አንዳንዴ በድንጋጤ እንደ ትወጥቃለች ብዬ አስባለሁ። ግን ጎበዝ ናት ልጅቷ በጣም ጠንካራ ጠንካራ ጠንካራ ጎበዝ ልጅ ናት። በጣም ጎበዝ ጠንካራ ለች እንግዲህ እሷ እኔ እንጃ ወላሂ እንደ እሷ ሴት ያለ ያብዛው ማለት ነው። በጣም እኔ እንጃ ምን ልበላችሁ። እኔ እንደዚህ እንደዚህ ሁሌ እንደዚህ አይነት አጋጥሞት እንደዚህ አይነት ሴት መልሶ እንደዚህ ሲገኝ ማለት ነው ግራ ግብት ነው የሚለኝ ወይ እንግዲህ እኔ እንጃ። እኔ ወላሂ ሩታ ብዙ ነገር ነው መማር የጀመርኩት በሩታ ማለት ነው። በሮታ ብዙ ነገር እንማራለን ብዬ ተስፋ እናደርጋለን። ማንም ሴቶች ከሆነ በሮታ ብዙ ነገር ትማራላችሁ የማትማሩት ነገር የለም። ለምን ምክንያቱም ሮታ እንጃ ያላየችው ጉድ የለም፣ ያላየችው ነገር የለም። በዚህ ላይ እንደዚህ ሆና ጎበዝ ጠንካራ እያለቀሰች ሴት የዚህ አደር ስጦታን ማለት ነው እና አሁንም ደግሞ ማንም ሳይሰማ ማንም ሳያቅ ልጅሽን በሰላም ወልደሽ አብርሃምን ከወለድሽ በኋላ ልክ እዛ ጊዜ ማለት ነው። እቺ እቺን የወጣት መላሱ ኬት ላስገባው ሚልበት ሰዓት ይመጣል ማለት ነው። አንቺ ለማንኛውም ጠንካራ ሆኚ፣ ጎበዝ ሁኚ፣ በሰላም ተገላገይ። አላህ ትግስቱ ይስጥሽ፣ ሰላሙ ይስጥሽ። በጣም ጠንካራ ሴት ነሽ፣ የሁሉም ሰው ሴት የምታስተምሪ በጣም ጥሩ ጎበዝ ጀግና ሴት ነሽ። አሁንም ጀግንነትሽ ዘግይነትሽ እንዳይለይሽ ጎበዝነትሽ እንዳይለይሽ የሰው ክብር ያለሽ ልጅ ነሽ እና አሁንም ከሆነ በቃ እንደዛው በርችበት ቀጥይበት ምንም የሰው ሰው ታያቸው አብረሽ ዞሮ ዞሮ ዞሮ አንቺ ጋ ነው አብረሽ የትም አይሄድም ዞሮ ዞሮ አንቺ ጋ ነው የጊዜው ነው አሁን ተማንም ከነሱ ጋር የሚዛለው ማለት ነው አሁን እንደሚቆጨኝ ደስተኛ እኮ አይደለም ተቀይረዋል እኮ መልሶ ደስተኛ ደስታ የለውም እሱ ጋር ማለት ነው ምክንያቱም በጣም ቀይሮታል። በቃ አስጠላ አስጠላው ሁኔታው ማለት ነው። አሁን እኮ ሄልማት በግድ በግድ በግድ በግድ አናግረኝ ብላ ነው ግልብጥና ወደዚህ ወደዚያ የምትገለባብጠው እና ከዚህ በኩል ስትሄድ በዚህ ሄድ ትሄድበታል፣ በዚህ ስትመጣ በዛ ትሄድበታለች። ልጅቷ ኮ ግራ ገባት ግብት አላት አለው እንጂ እሱ ግራ ልጁ ግራ አስገባችው እንጂ እንዴ ወንድ ልጅ ነበረ በፊት እንደዚያ አይነት። አሁን ግን ሴቷ ልጅ ባሰባት ማለት ነው። እኔ በጣም ነው ግርም የሚለኝ ላይ አንዳንድ ነገር ሳስበው እንደው ሴትነታችን ብዬ በቃ ማሰበው ጊዜ አለ ማለት ነው። በእውነት ላይ አሁን ስታዩት በቃ እንጃ ምን ልበላችሁ፣ እሱ ስታይ የሌለ ፈገግታ የሌለ ደስታ ነው የሚመጣባት። ላችኋለሁ፣ በጣም ነው የምትደሰተው፣ በጣም ነው የምትለው። ብቻ አላቅም፣ እኔ ምን እንዳስነካት አላቅም። አንድ ቀን ተከፍታ አታውቅም አብረሸ ጋር ሆና ማለት ነው። ኖርማል እና ይሄን ይሄን ብታሰብ ብትተይው በልክ ብታረጉ ይሻላል። ምክንያቱም በጣም ያበዛሽው ነው የመጣው ነገሩ ሁሉ ማለት ነው የጨመርሽ ነው የመጣው ማለት ነው እንጂ በጣም እኮ ነው የበዛው። እንዴ ትንሽ እንኳን እፍረት የለም እንዴ፣ ትንሽ እፍረት የለም። ትንሽ ትንሽ የምታፍሪበት እንኳን ሰው ምን ይለኛል፣ ጓደኞቼ ምን ይለኛል፣ ቤተሰብ ምን ይለኛል የሰማ ሰው ምን ይለኛል ብለሽ እኮ ትንሽ ማሰብ አለብሽ ማለት ነው። ምሽ ዝም ብለሽ እንዳገኘሽ ከሁሉም ሰው ጋር መሆን የለብሽም እና ቤተሰቦች ይሄን ይመስላል እንግዲህ። በጣም ሚና ጥላ የሚገርመው ነድ እንደምትወዱት ተስፋ አደርጋለሁ። እናንተ ማሰብ አስተያየታችሁ ኮሜንት ላይ አስቀምጡ። እንግዲህ መስቀል በአርኬን ማትጋር አሳለፈ አብሬሽ ማለት ነው። ከቤተሰቡ ሁሉም ወጥተው ማለት ነው። ተሷ ጋር እሺ ብሏት ተሷ ጋር አሳለፈ ማለት ነው። በጣም የሚገርም ነገር ማለት ነው። እንግዲህ ቤተሰቡ እንደምትወዱ ተስፋ አረጋለሁ። ሁላችሁም ሼር ላይክ አረጋ አበርታቱኝ። በሌላ ደሞ እስከ ስንገናኝ መልካም ቀን ናችሁ። ባይ ባይ።